አሁን ዛሬ አገር ሰላም ነው ብዬ ነፍሴን ጥዬ ለጥ ብዬ አፏሸኬ ስነሳ የአገር ጉዴዚ ከዛ በዛ በኩል ጃኒ፣ እኛ አንረፍ ለእናንተ ስንል እየተከታተልኩ የእንቅልፍ ሰዓቴን እስከ ጠዋት ድረስ እስከ ጠዋት ድረስ ቁጭ ብዬ ወሬ ለማዳመጥ ተከታትዬ ወሬ አታወሩ። ልክ በኢትዮጵያ ከምሽቱ ሶስት ሰዓት ላይ ትጀምራላችሁ። እኔ ቤታም እንቅልፍ የምተኛበት ሳሌ ጠብቃችሁ ግሬ ወሬ ካለ ደውሉልኝ። አለቅላቂ ለእርዳታ ብቻ ደውል። ዶሬ ላ ልታደረዝ ቤታዬ እንትና ታማለችና፣ ስለ መድኃኔዓለም፣ ስለ ገብርኤል እንደው ስለ እንትና ሚካኤል ይዤሻለው፣ እባክሽን ነይና እርዳታው ላይ ተሳተፊ። ቤታዬ እኔ ኮን እግዚአብሔር ተቃጠልኩ እኮ እባክሽን፣ ሰው እየገባላቸው አይደለም። ናይንጣ ሰው ሰብስቢ፣ መድኃኔዓለም የጨጓራ ተቃጠለኩ። ምን አለበት ቤታዬ የእኔ ማር ካነጋገር ቤታዬኔ ኔ ማርቆፍጠን ብላችሁ የዴዚ እናት ምናምን የሁላሽ ሰው ተሰብስቦ አሉባልታ አለ በነፍስ ድረሺ ይባላል እኮ ጋይስ። ለእርዳታው ለእንትኑ ሲሆን ግን ቤታናት ደውላችሁ ጆሮ የምታደነቁርቴ፣ ቤታዬ እንትና አርግዛ ኮ ባሏ ክርቷታል፣ ድረሺ በነፍስ ይደወላል። ባህላችን ነው። ተደውሎ ወሬ እንዳያመልጥሽ። ጀምራለች መሰለኝ ጂጂ። ቆይ ጀምረ ደረጃ ሲጠስምንም ብሆን የነግርፍ ነገር ነበር። ማለት እንደዚህ ትሉና በኋላ ላይ ስትጣሉ ነገሮች ይፈጠራሉ ስል ኮልሌዎጭና ወደ ነበር። ጂጂ ግን የዋዛ አይደለችም። ቁጭ ብላ ሪከርድ አርገዋለች። ወይኔ፣ ሰው ግን አሁን ዘንድሮ መተማመን እኮ የለም ጋይስ፣ መተማመን እኔማ መድሃኔ ዓለምዬ፣ እኔማ መድሃኔ ዓለምዬ። ስልኬ አሁን ነው ያስፈልገኝ። ሰው ሪከርድ ይደራረጋል። አንድ የሚቀረው ነገር የለም። እንስማ። ቆይ ቆይ፣ ተረጋጉ ጋይስ። እንደ ቆይ አሁን ይሄማ ከመለጠኝ በኋላ እንዴት አወራለ ቆይ ሁለት ግን የምልሽ አንቺ ጠላት እሱ አይደለም። ማነው ታዲያ ጠላት? ከዚህ በላይ ሰው ስለሚጠራ ይቅር ሌላ ሰው መቀላቀል የለብን። ከዛስ እኔ እኮ አንደኛውን ቀሚስ ለብሰው የወጡ አሁን ያኔ ያኔ ተረሳንዴ ተረሳሽ ወይ ተረሳሽ ወይ ባለፈው አብራችሁ ጌም ስትጫወቱ ፍቅር ፍቅር ፍቅር ስትሉ ነበር። እኔ አያገባኝም አያገባኝም፣ ግን ያየትን ያየሁትን የሰማሁትን ለህዝብ ማድረስ አለብኝ። ይሄ ህዝብ ትዝ ሊለው ይችላል። እኔ ቤታዬ ከቲክቶክ አልጠፋም። እንቅልፌ፣ ማዳሬ፣ ምራቴ፣ ምሳይም ሁሉ ሽንቴን ሬ ካኬ እዚህ ሁሉ ያለው ስለዚ ይሄ ማህበረሰብ ባለፈው ግን አብራችሁ ነበር ነበር። ባይሰበር ዛሬ ደግሞ የወጥ ማማሰያ ሆነ። እንሄድበታለን። እድሜ ማይቀይራት ሆና በመጀመሪያ ደረጃ የኔ ወንድም ስድብ ደረጃ የደረስኩትኝ እኔ እናቴ ገና እርግዝና እያለች ሆድ ስለሚበሳት ዩቲዩብ ላይ ትገባ ነበር። ማን አዘዛት? ማዘሬ ማንም እኮ አላዘዛትም። እኔን እርጉዞና ፀንሳ ያኔ ዩቲዩብ ላይ እንጣጥያ ላይ ትገባለች። በዛ መሃል በድንገት አንተን ያገኘች አንተን ያገኘች ቀን እናቴ፣ ያቺ ቀን የተረገመች እሱን እቴቴ፣ ያቺ ቀን የተረገመች እሱን። አሁን ስሜን ስለጠራኝ ነው ጋይስ፣ እኔ አሁን ስሙን አልጠራሁም፣ ስሜን ጠርቷል። ያቺ ቀን የተረገመች እሱን። እናቴ በሆዷ እኔን ተሸክማ አንተን አየች። ይኸው ከሆዷ ስወጣ ተሳዳቢ ሀሜተኛ፣ አለቅላቂ፣ ሾካካ፣ አጣቢ፣ አምቦ ጫራቂው ሆኜ ቀረሙ በማየት ተነሳ ባንተ የተነሳ ያን ቀን ረገምኩት። እናቴና ረግማት መቼስ ያን ቀን ቀኑ ልርገመው እንጂ ቁጭ ብላ ዩቲ አንተን ያየችበት ቀን ሩጉዞና ሰብናብን ስሜ እንዲሉልህ እንዳንተ አይነት ንፍጥ ጭንቅላት ተሸክመው የሚዞሩ ናቸው። እንዳንተ እቴቴ በአንድ ሰከንድ ውስጥ ስምህ እንዳደረግኩ የኔ ስም በአንተ በፈለግኩ አይጠራልን። እሷም ተለውጣለች። እኔ ኮ የስንት ታናሽ ነኝ እኮ አንተ ኮ ሰባተኛ ላይ ብትራመድ እኮ እንደኔ አይነት እኮ ስምንት ዘጠኝ ትወልዳለህ እኮ። ረተወኝ ሰውዬ ፍቅር ከያዘ ንገረኝ፣ የሀበሻ ሴት ከማረ ንገረኝ እረዳለሁ። ስንት ዓመት ሙሉ የሀበሻ በቅመምና በምናም በበርበሬ የታጠን አልቀመስክም። መከራችን እናሳጣ እኔ አሁን እዚህ ሁለቱ ጂጂ እና እሱ ለተጣሉት እኔ በመሃል ምገባው ለምንድን ነው ለምንድን ነው እኔን ስሜ ያለ ሰው? እኔ አሁን ስሙን አልጠራው። እንደውም ዛሬ ሲያቅበዘብዘኝ ጥሩ ስራ ሰርቷል። በዴዚ ጉዳይ አልኩኝ። ጭራሽ እሱን ይለው ይሄዳል። ወይ ክፉ ላይ ይደርሻል። ባለጌ። በቃ ከአንድ ወንድ የማይጠበቅ ማለት ነው። ጂጂና አሁን እቴቴ ከዚህ በኋላ ይታረቁ አትታረቁ፣ እኛ ኮ ግራ ገባን። እናንተ እኛ ኮ ግራ ገባን። ጋይስ እነሱ ይታረቃሉ ብለን እልል ስንል ከምን ተጣልተዋል፣ ተጣሉ ብለን ደግሞ ልናጣላ ይባሰ ደግሞ ስንል ተታርቀዋል። ምንድነው ጉዱ? ዘንድሮ እዚህ ቲክቶክ ላይ የገባው መዓት። ጂጂ አትታረቂው ይሁን ላ ሄደሽበታል። ያኛው ሰውዬ እየተና ጠይቁልኝ፣ አይታረቁም ልስማ እንዴት አርገ እንደምትሸጠሽ ጎናጣ ሽክሻ ካለ የደረስኩኝ፣ እንዴት እንዴት አርገ አንተ ማለት የመጨረሻ በቃ ህይወትህ መውደቂያ ሲያጣ የወደቀቁ መቶ ሀምሳ ኪሎ ሶስት መቶ ፓውንድ የሆነች ሴትዮ ላይ ወድቀ ዛሬ ሰው መስለ እንግዲህ አስቧል። ቆሻሻ የጠባ በመድሃን ያለም ልጆች አለን። ምክንያቱም ምን አይነት ቻይና በጠብ ስኖሮ ዛሬ ጅጂ እንደዚህ አታወራም ነበረ። እንደው ይህን ቻይና ጠብሼ ቢሆን ዛሬ ይሄ ቲክቶኳን አዘጋ ረ ተይጂጂ፣ ተይጂጂ፣ እኛ አንድ ፍሬ ልጆች እየተበላሸ ነው። ማሁን መላስ መብላት ምን ጉድ ነው? ተነስተህ እንደ ወንዶቹ አንድ ቀን እኔ አስራ አምስት ዓመት እንግዲህ ቀላል ነገር አይደለም። አስራ አምስት ዓመት እኔ አንድ ቀን ስራ ቦታ ላይ አላየሁም። እኔ ከአስራ አምስት ዓመት በፊት የአንድ ሱቅ የሁለት ሱቅ ባለቤት ነኝ። የሁለት ሱቅ አንተ ቁጭ ብለህ ያለህበት ሀገር አንተ ቁጭ ብለህ የምፈልገው ዓላማና ነፃነት የምፈልግበት ሀገር ባንክ ካርዴን ይዤ ተነስቼ የምሄድ ሴት ነኝ። ከለማን ሚዲያ የለኝ፣ የኦሮሞ ህዝብ አይረዳኝ፣ ምናምን አይረዳኝ። ለአላማይ ማለት ነው። አረ ደግሞ ነገ ከኦሮሞች ደግሞ ረድተናል ብለው እንዳይመጡ። እኔ እኮ ቲክቶክ እኮ፣ ተይ ጂጂ፣ ተይ ጂጂ። ይሄ ማህበረሰብ እኔ አንድ ኦሮሞ አረዳኝ፣ ምስቲ አካሲ ጃዴ እያሉ ደግሞ ተከታትለው መጥተው ደግሞ እኛ ረድተናል እኛ ረድተናል፣ ቢደና ሰጥተናል እያሉ እንዳይመጡ። እኔ እኔ እኔ የሚሰማኝ የቲክቶክ ነዋሪ ከባድ ነው ብዬ ነው አስራ አምስት አመት አንዴ

ሚዩት አድርጌ ስመለስ አር ሚዩት አድርጌ ስመለስ መሽናት ሚዩት አድርጌ ስመለስ ሽክሸካል መላስ። እንዴ፣ አንተ እኮ አሁን ስክሬ ነው። አንተ ማንንም ወንድ እኮ የምናገር እኮ ሞራል የለህም። እሺ፣ አንተ የባሰ ወንድ ካለ በዚህ ምድር አንደኛ፣ አንድ አሳማ ብቻ፣ አሳማ፣ አሳማ ብቻ፣ አሳማ ብቻ። አትሊስት እንዳንተ በሶሻል ሚዲያ ተዘፍዝፈው የሚናገሩ ወንዶችን ያላየው ነው። አብረው እየነገሩ በሙሉ። ኧረ ጂጂ ተላላሽ ጥጥ ቀጣማ ከተጀመረ ጂጂ አሁን እኮ ስድን እባክህ፣ ሆነብን እኮ ፊትሽን እያሳየሽ ውሃሽን አስቀምጠሽ የሚጎረስ አሁን ጂጂ እየለጠ አሁን ያኛው በዛ በኩል ኮቾሮውን እየገመጠ በዚህ ሶዳውን ይዞ ነው እየለጠለጣት ያለው ወይኔ አምላኬ፣ በዚህ ኮቾሮ ክራከሩን ግምጥ እያደረገ በዚህ ምናምኑን እየቸለሰ ነው። ጂጂ ጠንክረሽ ውጪ፣ ፈርጥመሽ ውጪ። አምላኬ ድብቅ ብለሻል። አበባ ነው የሚታየን፣ ሃይላንድ ነው የሚታየን። ቱር ቱር ዝብት አድርገሽ ቁጥን ብለሽ ወጥተሽ ጂጂ ሂጂ። ግፉ ጋይዝ፣ የቲክቶክ ነዋሪዎች ወሬ ጠፍቷል ሰሞኑን፣ ወዳችን አፋችን ደርቋል። እንሄድ

አታቋርጮሽ ምን እኔ እና ስሜት ላይ ነሽ። እሺ ለማን ናችሁ? ጋይስ ለማን ናችሁ? አቤት እንዴ እኛ ካላጨበጨበማ ሞቅ ሞቅ ካላረገው አንተስ፣ እነግርሃለሁ እኮ አንተ ያ ምን እንዳልኩት ታውቃለህ። አንተ እያለ እኔ እሷን አንነካትም ብያሃለሁ።

ረየኒ ግን ረየኒ ግን እንደው በምኑ ነው የቻልክበት? እኔ እኮ አፍራለሁ። አንዱን ከሰደብኩት ስምንት ቀን በባዶ ሆዴ በወዴ እንደ ጥይት እንደሚጠጣ ሰው ተኝቼ አሳልፍ ያንን ታሪክ ነው። በስምንተኛው ቀን አፌን ጥርግርግ አርጌ የምመጣው እንዴት ነው የምትችሉበት? ነው ቲክቶክ ነው፣ ሀቢባ ነው፣ ወገብ አገዷን፣ ወገብ አገዷን፣ አንክት አንክት አለበት። አበስከበርኩ የቲክቶክ። ቆይ አንዴ ተመልሰን እንመጣለን። ሁለት መሄድበት አለ፣ ወደ ጂጂ እሄዳለሁ። እንዴ አበሻ የተቀደሰ ሴት አለ። አረጀ እንዴ ቶሎ ቶሎ አያወራም። እንዴ ቶሎ ቶሎ በል ሰውዬ መሄድበት አለ። ኮመንት ቤታዮ ቶሎ ቶሎ አውራ ብለሃለች ብሎ ከፈት ስለበለጠች ብቻ፣ የቱ ላይ ስለበለጠች ብቻ ግጭት ብለን ግን ለምንድን ነው ለአንተ ብዬ ገና ለገና አከሌን ታቅያለች? እኔ በጣም አንዳንድ ጊዜ ታዘብኳቸው፣ እዚህም እዛም ቤታየው ጋይ ሲያወሩ ቅርስ ቅርስ እያሉ ነው የሚያወሩት። በሉሎ ወጣቱ ልክ እኮ ተነቀባችሁ። እንደ ጂጂ አንቺም ቶሎ ቶሎ ማረጣ እኮ እንጂ እኔ ግን ካልተጋግን ያላትን ነገር ግን አላውቅም። እንደ ሰው ወንጀል ካለበት እራሱ በሰራው ወንጀል እንጂ ባልሰራ ወንጀል አይደለ። የእውነት ተጣልታችኋለሁ? እኔ ጥያቄ ልክ በቃ ለጂጂ አድርሱልኝ የእውነት ይሄ ማህበረሰብን ግራ አታጋቡ አታጋቡ። የእውነት ተጣልታችኋለኝ? ዳግም ላትታረቁ ነው ወይ የምትጣሉት? ምስጢር እየተወጣጣችሁ ነው ያላችሁት? ዳግም አትታረቁም ወይ ድራማ? እኔ እኮ ግራ ገባኝ እኮ ጋይስ። እኔ እኮ ተቸገርኩኝ። አልተጣሉም ወይስ ተጣልቷል? ለምን በዚህ ልክ ሽንት ቤት ሂዱና ሽኑበት። እሱ ደግሞ ትሁናን ትንሽ ይሸጣል። ይሄ ሁሉ ነገር ጋይስ ይሄ ሁሉ ተባብሎ አልተጣሉም እንዳትሉኝ። ወይኔ ቲክቶክ ነዋሪ፣ እሺ ቆይ ጋይስ፣ ምንድን ነው ጥቅማቸው አሁን? እሺ ጥያቄ ጠይቃቸው አሁን። ለምሳሌ እኔ ሶሻል ሚዲያ ላይ እዚህ እየለፈለፍኩ ነው፣ ሰው አለ ምናምን አደለ፣ ሶስት ሺህ ሰው አለ እየለፈለፍኩ ነው። ምንድን ነው ጥቅሜ? የውሸት ምጣለው ራሴን መወራረደው ምናምን። እሺ ዩትብ ላይ ጥቅም አለው ጋይስ፣ ዩትብ ላይ ጥቅም አለው ምትጣሉት። ዩትብ ላይ ስትጣሉ ገንዘብ ይሰጣቸዋል ምናምን፣ ዩትብ ይከፍላቸዋል በል አሁን እኔ እንደዚህ ስለፈለፍኩኝ ሶስት ሺህ ሰው ረኔ ጥቅሙን ንገሩኝ እኔ ማርያምን እኮ ምንም ጌም ብቻ ስትጫወቱ ነው ጥቅም ያለው ጌም ስትጫወቱ ሰው ጊፍት ይሰጣቸዋል እዚህ ጋር ጊፍት የሚሰጠኝ ካለ ቁጭ ብዬ የሚወደኝ ዝም ብሎ ጊፍት ሰጥቶኝ ይሄዳል ሌላ ከዛ ሌላ ጥቅሙ ምንድን ነው ላይቭ ላይ እንደዚህ መረካከስ እስቲ በመቤት ንገሩኝ ምንድን ነው ጥቅሙ እንገሩኝ እኔ ማላቀው ከሆነ ማምላክ እንገሩኝ እኔ አሁን ይኸው ሶስት ሺህ ሰው አለ። ከአንድ ሰው ጋር ዝም ብዬ አንተ ግማታም ዳቦ የሚሸት ምናም ብዬ ጥርግ አርጌ ሰደብኩ ሳይነካኝ ሳይደርስ የውሸት ነው የምላችሁ። የሆነ ከተጣላችሁ ንዴት ስለሆነ ትሰዳደባላችሁ። ለመመላለስ የውሸትን በልበ ውስጥ እንጣላ እና ምናም ተባብለው ነው የምትሉ ሰዎች፣ አሁን ውጭ ወጥተው የሚጣሉት እዚህ ቲክቶክ ላይ ጥቅሙ ምንድን ነው ነው? ገንዘብ እኳት አያስገኝላችሁም እኮ ማሪ፣ ምንድን እኮ አይገባኝም እኮ ወይ ጥቅም አለ ወይ የሚከፈላለ እይታ ሲታይ ጻፉ ልኝ በሚካኤል እኔ ጥቅም ካለው ከዚህ በኋላ በአይነ ቁራኛ ያየኝ ሲፈሳ ራሱ ለምን አባፈሳክ? በፈሱ ሁሉ ነው የምጣላው እዚህ ቲክቶክ ላይ ለምን አባፈሳክ፣ ማን አባፈሳ ብሎ እያልኩ ከሰው ሁሉ ነው የምጣለው። እንዴት ሰው የውሸት ይጣላል? እማምለክን፣ እንዴት የሰው የውሸት ይጣላል? አንቺ ግማታ የምትሸች ጥንባታም፣ ስም እየተሰጣጡ። አንቺ ከካም ቦርቋ አህያ የቀልድ ነው። አንቺ መሀይም ደንቆሮ ማትነቂ የቀልድ ነው። ልጆችሽ ማትዝ ልጆችሽ ማትዝ ዘገምተኛ ልጅ ያለ የቀልድ ነው። እንዴት ሆኖ ከዛ ድራማ ነው? ወይኔ አምላኬ፣ ወይ አበስ ገበርኩ። ያልችልም እንደዚህ እኔ፣ ክብሬ ይበልጠኛል። አምላክን የውሸት ድራማ ሰርቼ ከምን ክብሬ ይበልጠኛል። የእውነት እለጣለጣለሁ። ቆይ ደርሰን ምጣ ጋይስ ይሁን። እየሰደበች ነው ታዲያ። አህያ ከመራገጦች ምን ያውቃል እንዴ?